ታደሰ ወረደ የት ጋር እንደተሰለፈ እንኳን ግራ እስኪገባን ድረስ አንድ ጊዜ ከነ ደብረጽዮን እንኳን ቆሞ ጦርነት ያውጃል ከዚህ በኋላ አስፈላጊ የሆነ እርምጃ ለመውሰድ ህልውናችን ለማስከበር ምናም ይላል። አንድ ጊዜ ደግሞ ተመልሶ በእኔ ጊዜ ጦርነት እንዲፈጠር አልፈልግም ይላል። በዚህ ሂደት ውስጥ ግን የትግራይን ህዝብ ረግጠውና ጨፍልቀው ይዘው አሁንም ለአራተኛ ዙር ጦርነት ጭራሽ አልፎ ከኤርትራ ጋር ተሰልፈን የኢትዮጵያ መከላከያ ሰራዊት እንወጋለን ብለው የትግራይ ጀነራሎች መግለጫ እስከሚሰጡ ድረስ የፌዴራል መንግስቱ አንደበት እስካሁን አልተከፈተላቸውም። በሶስት ዙር ጦርነት ያ ሁሉ የትግራይ ተወላጅ እንዲያልቅ ያደረጉት የህወሃት መሪዎች ድጋሚ ለአራተኛ ዙር ጦርነት ህዝቡን ሲቀሰቅሱ እየዞሩ ተስካር እንዳታወጡ፣ ሰርግ እንዳትደግሱ፣ ምሽግ በየቦታ በየቤታችሁ ፊት ለፊት ቆፍሩ እያሉ የትግራይን ህዝብ ዛሬም ሰላም እየነሱ ነው ያሉት ፌዴራል መንግስትና ጠቅላይ ሚኒስትር ዶክተር አብይ ግን ዛሬም በዝምታቸው እንደቀጠሉ ናቸው ያለው እዚህ ጋር ነው ጥያቄ የምናነሳው ያልገባን ነገር አለ ወይ መንግስት ትግራይ ክልል እርምጃ እንዳይወስድ የከለከለው ከአቅሙ በላይ የሆነ ነገር አለበት ወይ ማነው መልስ የሚሰጠለዚህ? እነዚህን ሰዎች ለአንዴና ለመጨረሻ ጊዜ አፋቸውን መዝጋት እጃቸውን መቁረጥ እግራቸውን ማሰር ያልተቻለው ለምንድን ነው ትግራይ ክልልን ከሌላው ክልል ምንድን ነው የሚለየው? አማራ ክልል ላይ ፋኖ የሚባለው የህወሀት የባህሪ ልጅ ወይም ደግሞ የህወሀትን ጉዳይ አስፈጻሚ የሆነው የዘረኝነት ፖለቲካ የሚያራምደው ፋኖ የሚባለው የሽብርተኛ ቡድን አማራ ክልል ላይ እንቅስቃሴ ሲጀምር መከላከያ ሰራዊት ገብቶ የህግ ማስከበር እርምጃ እየወሰደ አማራ ክልልን ወደ ሰላሙ እየመለሰ ነው ያለው። ኦሮሚያ ክልል ላይ ሼኔ የሚባለው የሁሉ ሁሉ ሰላማዊ ዜጎችን የጨፈጨፈውን አሸባሪ ቡድን ለአንዴና ለመጨረሻ ጊዜ እስከ መደምሰስ ደረጃ እያደረሰው ነው ያለው መከላከያ ሰራዊት ገብቶ። ኦሮሚያ ክልልም አማራ ክልልም ኮማንድ ፖስት ታውጆ በአስቸኳይ ጊዜ አዋጅ ውስጥ ገብቶ ያውቃል። አሁንም እንደዛው ነው ያለው እና አማራ ክልል የታወጀው ኮማንድ ፖስት እና አስቸኳይ ጊዜ አዋጅ ትግራይ ክልል የማይታወጅበት ምክንያት ምንድን ነው? እነ ደብረ ጽዮን ከሌላው አሸባሪ የተለዩት በምክንያት ነው። እሺ የይቅርታ መንገድ አልተሰጣቸውም እንዳይባል፣ ሶስት አራት ጊዜ ኢትዮጵያን አድምተዋል። የኢትዮጵያ መከላከያ ሰራዊትን አሰቃይተዋል። ህዝብን አስለቅሰዋል። ሶስት አራት ጊዜ የይቅርታና የምህረት መንገድ ተሰጥቷቸው እንደ ንቀት፣ እንደ ፍርሃት የቆጠሩት እነሱ እሺ። የትግራይ ህዝብ ስለሚደግፋቸው፣ የትግራይ ህዝብ ጉያ ውስጥ ስለሆኑ ህዝብ እንዳይጠቃ ብለን ነው የሚባለው ነገር እንዳይኖር ደግሞ፣ ዛሬ የትግራይ ህዝብ ራሱ ነው እየጮኸ በቃኝ፣ ህወሃት የሚባል አካል ከላይ ላይ አውርዱልኝ እያለ ያለው ምንድን ነው እየተጠበቀ ያለው ምንድን ነው መንግስት ካቅሙ በላይ የሆነበት ህዝብም ማያቀው እኛም ማናቀው ጉዳይ አለ ወይ ይህን ለምን ግልጽ አያደርግም መንግስት ካቅሙ በላይ የሆነበት ነገር ካለ ከዚያ በተረፈ እነ ደብረ ጽዮን ከሌላው አሸባሪ በምን ተለይተው ይሄን ያክል ትዕግስትና ሆደ ሰፊነት ሊሰጣቸው ይችላል ምን ስለሆነ የትግራይ ህዝብ ወጥቶ አደባባይ እናቶች ተንበርክከው እያለቀሱ ኦኦ ብለው ከመጮህ በላይ ምን ያርጉ ሰራዊታቸውን አሰልፈው አስገብተው እንደገና ሌላ ዙር ጦርነት ለማወጅ እንቅስቃሴ በሚጀምሩበት ጊዜ ህዝብ ግልብጥ ብሎ ወጥቶ እናንተ አትመሩንም ከዚህ በኋላ ብሎ ከፊት ለፊታቸው ከመሳሪያ ፊት ለፊት ተሰልፎ ያንን ሰላማዊ ህዝብ ላይ እየተኮሱ እየገደሉ ነው ያሉት እነ ደብረጽዮን። እናቶች ወጥተው አደባባይ ላይ እያለቀሱ ነው ያሉት። መንግስት ከዚህ በላይ እርምጃ እንዲወስድ መንገድ የሚከፍትለት ነገር አለ ወይ? ምንድን ነው የሚጠብቀው ፌዴራል መንግስቱ? አሁን እናቶች በዚህ ልክ ሲያለቅሱ ማየት ከማየት በላይ እነ ደብረ ጽዮን ለአንዴና ለመጨረሻ ጊዜ እንዲደመሰሱ የሚያደርግ የመጨረሻ ቀይ መስመር አለ? እናቶች ከዚህ በላይ ሲያለቅሱ ከማየት በላይ ውርደትና ሞት አለ? አሁን ከዚህ በላይ መታገስ እንደ ፍርሃት አይቆጠርም ድጋሚ? ለነደብረጽዮን እብሪትና ንቀት እንደገና ሌላ ግብአት አይሆናቸው ቅድም ብያለው የትግራይ ህዝብ አብሯቸው አይደለም የትግራይ ህዝብ ነው ራሱ ዛሬ እየተጋፈጣቸው ያለው እንደ ትናንትናው ነው ህዝብ ከጎናቸው ስለሆነ እንኳን ሊባል የሚችልበት ምክንያት የለም አንድ ሁለተኛ ከመከላከያ መከላካያ ሰራዊትና ከፌደራል መንግስት አቅም በላይ የሆነ አቅም እንደሌላቸው ይታወቃል ሶስተኛ እጅግ በጣም ተደጋጋሚ የይቅርታና የምሕረት መንገድ ተዘርግቶላቸው ያንን የተዘረጋላቸውን የሰላም መንገድና የይቅርታ እጅ ረግጠው ነው የኢትዮጵያን ህዝብ ሰላም እየነሱ ያሉት። አራተኛ እንደ ምክንያት ሊነሳ የሚችለው የውጭ መንግስታት ጫና ያለበት መንግስት እና አሜሪካና እና አውሮፓ ህወሃትን ስለሚደግፉ እንዳይባል፣ ዛሬ የዓለም መንግስታት ከኢትዮጵያ መንግስት ጎን መቆማቸውን ያለውን ፖለቲካውን ስለሚያነቡ ከመንግስት ጎን መቆም ምርጫ የሌለው ግዴታ እንደሆነ ስለገባቸው ዛሬ ከፌደራል መንግስት ጎን ናቸው፣ አብዛኛው ሊባል በሚችሉ ልዕለ ሀያላን የሚባሉ ሀገራት በሙሉ። ስለዚህ ይህን ሁሉ ነገር ትላንት ከነበረው ኮንቨርት አድርጎ የቀየረ መንግስት እንኳን አይደለም ለነደረጹን አይነት ሽፍታ ከውጭ ለሚመጣ ጠላት አገረን የማያስደፍር መከላከያ ሰራዊትን መገንባት የቻለ መንግስት ለነዚህ ሰዎች ይቅርታ ዛሬም እየሰጠ ያለበት ሁኔታ ሊገባኝ አልቻለም። ማነው ታደሰ ወረደ የሚባል ሰውዬ? በቀደም የኢትዮጵያ የሀገር ሽማግሌዎች እና የሃይማኖት መሪዎች ትግራይ ሄደው እባካችሁ ብለው ሲለምኑ እኔ በጣም ያሳፍረኛል። አሁን ነደብረ ጽዮን እራሱ አባቶች ሂደው እባካችሁ ብለው ሲለምኑ የዛን ጊዜ እናቶች ሂደው እባካችሁ ብለው ከለመኑበት ሁኔታ የሚለይ ነገር አይናገሩም። የጦርነት ባቦት እዚህ ብቻ ጦርነት የሚዲያ ይሄ ይሄ የሚባለው ነገር እንተው፣ የጦርነት ዝግጅት የሚባል የለም። ወደ ጦርነት ሊመልስ የሚችል ነገሮች ሁሌ ወደ ጦርነት ሊመልስ የሚችል ነገር እያንዳንዱ ሀገር ሁሌ አሁን የአያያዝ ላይ ሲበላሽ ሰላሙን ወደ ጦርነቱ ይለውጣል ግን ድሮም ይሁን አሁንም ይሁን በሰላም የማይፈታ ነገር የለም። በምን መገድ ያለ አሁንም ትግራይ በሰላም የማይፈታ ነገር የለም። በፍጹም የለትም። በድርድር በውይይት የማይፈታ ነገር የለትም። ያኔም ደብረ ጽዮን እዚህ እኮ ምንም የለም ይል ነበር። ሰራዊት እያስታጠቀ ስቴዲየም እያስገባ እያሰለፈ ሰራዊት እያሳየ እዚህ ሰላም ነው የጦርነት እንቅስቃሴ የለም እዚህ ይል ነበር ደብረጽዮን አሁንም ታደሰ ወረደ ለሽማግሌዎች የሚላቸው ምንድን ነው። በእኔ ጊዜ ጦርነት እንዲነሳ አልፈልግም እዚህ የጦርነት እንቅስቃሴ የለም እኛ ጦርነት አንጀምርም ይላል አሁን ይሄ ሰውዬ የሚያወራውን ነገር አምኖ ነው መንግስት የሚቀበለው ህወሓትን ከዚህ በኋላ ሊያምን የሚችል ሰው አለ እዚህ ምድር ላይ ጦርነት እየቀሰቀሱ እራሳቸው ጀነራሎቹ ወጥተው እየነገሩን። ትላንት ከኢትዮጵያ መንግስት ጋር ተሰልፈው የነበሩ እንደነ ኤርትራ አይነት ኃይሎች ዛሬ ከኛ ጎን ናቸው። የለለን መሰራት አጥቀናል። ምሽግ ቆፍራችሁ ተቀመጡ፣ ለጦርነት ግብአት እንዲሆነን ገንዘብ አዋጡ፣ ተስካራ አደግሱ፣ ገንዘብ ቆጥቡ እያሉ የትግራይን ህዝብ እያሸበሩ ያሉ ሰዎች ጦርነት እየቀሰቀስን አይደለም ይላል። አሁን ይህንን መግለጫ ለአባቶች ነው የሚሰጡት። ምን ያክል ወራዶች እንደሆኑ የሚያሳየው እኮ እዚህ ላይ ነው። የሃይማኖት አባት አያከብሩም፣ የሀገር ሽማግሌ አያከብሩም። ለራሳቸውም ክብር ስለሌላቸው ማንንም የሚፈሩትና የሚያከብሩት ሰው የላቸውም። እነሱ ለእነዚህ ሰዎች ድጋሚ ይቅርታ ይገባቸዋል ወይ ነው አሁን ጥያቄ? አይበቃም ወይ የእናቶች እንባ፣ የእናቶች ለቅሶ፣ የወጣቶች ሞት፣ የንጹሐን እልቂት አይበቃም ወይ? ሌላው ክልል ላይ የተወሰደው የህግ ማስከበር እርምጃ እነ ደብረ ጽዮን ላይ ሲሆን እጅ ያጠረው ለምንድን ነው? መንግስት እኛ ማናቀው ጉዳይ ካለ ለህዝብ ግልጽ ያድርግልን። እኛ ግራ ገብቶናል። አቅም የለውም እንዳንል አቅም አለው፣ አልተደራጀም እንዳንል ከአቅም በላይ በሰለጠነ መሳሪያም በዘመናዊ እውቀትም የተደራጀና የሰለጠነ እንኳን አይደለም ለእነ ደብረጽዮን ለዓለም የሚበቃ ለውጭ ጠላት የሚበቃ መከላከያ ሰራዊት ተገንብቷል። ዛሬ ሀገራዊ የሆነ መንግስት አለ። ኢትዮጵያዊ የሆነ መንግስት አለ። ኢትዮጵያዊ የሆነ ሰራዊት መገንባት የቻለ መንግስት አለ። ተቋም አለ። ስለዚህ ምንድን ነው ምክንያቱ? መንግስት ትግራይ ክልል ገብቶ እርምጃ እንዲወስድ ለሚያበቃው ምክንያት አላገኘም ወይ? እስካሁን ድረስ ምን ሲሆን ነው መከላከያ ሰራዊት ትግራይ የሚገባው? ምን ሲሆን ነው አስቸኳይ ጊዜዎች ትግራይ የሚታወጀው? እንዴ አንድ አባት ወጥተው ተናገሩ። ባለፈው እና ደብረ ጽዮን በጠሩት ስብሰባ ላይ ሶስት ልጆችን ለናንተ ለህወሃት ትግል ስል ቀብር ያለው አሁን አንድ ልጅ ናት የቀረችኝ፣ እሷን እንኳን እንዳስተምር ፍቀዱልኝ ባካችሁ፣ ከዚህ በኋላ ጦርነት አትቀስቅሱብኝ አሉ። ምን ይባል? ከዚህ በላይ ምን ይበል? የትግራይ ህዝብ ከዚህ በላይ እኔ እኔ ከዚህ በላይ የምለው ነገር እራሱ የለኝም። ላቀርብ የምችለው ምክንያት እንዲህ ስለሆነ ነው፣ ፌዴራል መንግስት ትግራይ ያልገባው የምለው ምክንያት የለም። ስለዚህ እኛም የማናውቀው ጉዳይ ካለ መንግስት በኮሚኒኬሽን ቢሮ በኩል ይሁን መከላከያ በሚባለው በመከላከያ ሰራዊት መሪዎች በኩል ይሁን በተቋሙ በኩል ካልሆነም ጠቅላይ ሚኒስትሩ ራሳቸው ይውጡና ትግራይ ክልል ገብተን እርምጃ መውሰድ ያልቻልነው በዚህ ምክንያት ነው ብለው ግልጽ ያርጉልን። ካልሆነ ግን እነ ደብረ ጽዮን ከዚህ በላይ ህዝብ እያሸበሩ ህዝብ ንቀው ሀገር ንቀው የሚኖሩበት ጊዜ ማክተሚያው ዛሬ ነው። አሁን በአጭር ጊዜ ውስጥ እነ ደብረ ጽዮንን የአራተኛ ዙር የጦርነት እንቅስቃሴ አክሽፎ መከላከያ ሰራዊት ትግራይ ገብቶ የትግራይንም የኢትዮጵያንም ሰላም መመለስ ካልቻለ እና ፌዴራል መንግስቱ ይህንን ሊያደርግ የሚችልበትን ውሳኔ መወሰን ካልቻለ ችግሩ ያለው እነ ደብረ ጽዮን ጋር ሳይሆን ፌዴራል መንግስቱ ጋር ነው ብለን እንድንደመድም ያደርገናል። የሚሆነውን ነገር በሂደት አብረን የምናየው ይሆናል ማለት እፈልጋለሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። የተከበራችሁ የመሆን መልቲ ሚዲያ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ መሆን መልቲ ሚዲያ ማደግ አለበት መስፋት አለበት ብላችሁ የምታምኑ ወገኖቻችን ከታች ባለው የንግድ ባንክ አካውንታችን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።